የዐቢይ ጾም አራተኛ ሳምንት መጻጉዕ። ውድ የሳሬም ቲዩብ መራግብር ተከታታዮች እንደምን ቆያችሁ? ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ዛሬ ስለ መጻጉዕ ሳምንት እንነጋገራለን። ቅዱስ ያሬድ የዐቢይ ጾምን በሰየመበት አጽዋማት ላይ አራተኛው ሳምንት መጻጉዕ በመባል ይታወቃል። መጻጉዕ ማለት ትርጓሜው በቆሙ ሲፈታ ጎባጣ ማለት እንደሆነ አለቃ ኪዳነ ክፍለ መጽሐፈ ሰዋስው ወግስ በመዝገበ ቃላት ሐዲስ ላይ ፈተውታል። መጻጉዕ የስያሜ ዋና ታሪክ በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ በምትባልና አምስት መመለሻ በነበረባት አንዲት መጠመቂያ ስፍራ ከ38 ዓመት ጀምሮ ስለታመመ አንድ ሰው የሚተርክ ነው። ጌታ ወደዚህ ስፍራ የመጣበት በሰንበት ቀን ነው። በዚያም የመጠመቂያው ቦታ ውሃ የእግዚአብሔር መልአክ ባንቀሳቀሰው ጊዜ ቀድሞ በመግባት ለመፈወስ ወደ ውሃ ይሄዱ ነበር። የታሪኩ ሙሉ ወንጌል በዮሐንስ ወንጌል ምዕራፍ ቁጥር ከቁጥር 1 እስከ 15 ላይ እንዲህ ይነበባል። ከዚህ በኋላ የአይሁድ በዓል ነበር። ኢየሱስም ወደ ኢየሩሳሌም መጣ። በኢየሩሳሌምም በበጎች በር አጠገብ በኤብራጢስ ቤተሳይዳ በምትባል አንዲት መጠመቂያ ነበረች። አምስትም መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽቶኞችና፣ ዕውሮች፣ አንካሶች ሰውነታቸው የዘለለ ብዙ ህዝቦች ይተኙ ነበረ። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጠው ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበረ። በዚያም ከሰላሳ ስምንት ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህን ሰው ተኝቶ ባገኘው ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለን አለው። ደውዩም ጌታ ሆይ ውሃ በተናወጠ ጊዜ በመጠመቂያት ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላ ቀድሞኝ ይወርዳል ብሎ መለሰለት። ተነሳና፣ አልጋህን ተሸክመህ ሂድ አለው። ወዲያውኑ ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋሃንም ልትሸከም አልተፈቀደልህም አሉት። እርሱ ግን አዳኝ ያ ሰው ነው አልጋሃን ተሸክመ ሂድ አለኝ ብሎ መለሰላቸው። እርሱም አልጋሃን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበረ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። በዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል ከዚህ የሚብስ አይደርስብህም፤ ወደፊት ኃጢያት አትስራለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁዳውያን ተናገረ። ቅዱስ ያሬድ በክርስቶስ ስለ ተፈወሱ ሰዎችና ስለ ክርስቶስ ፈዋሽነት የዘመረው የመዝሙሩ መክፈቻና ርዕስ በመሆኑ ዕለቱ መጻጉዕ ይባላል። መልካም የጾም ሳምንት ይሆንላችሁ። ይህ ቪዲዮ ለብዙዎች እንዲደርስ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ሰናይ ቆይታ።